እዚህ የሚሸፈኑት ብለው ጠይቀው በዚህ ጥያቄ ምላሽ ምክንያት እስላም ውስጥ የገቡ ሰዎች አሉ። ምንም ዳዕዋ ሳይደረግላቸው ነው ስለሙ ሳይዱ። እንደዚሁ ደግሞ ሙሉ ሒጃብ ያደረገች ሴት ለጎረቤቶቿ በምታሳየው መልካም ስነ ምግባርና ሕስነል ጅዋር ብቻ እስልምናን የተቀበሉ ሰዎች አሉ። በአንጻሩ ደግሞ ሸሪዓው የሚያዘውን ጨርቅ ከመልበሷ ጋር ሸሪዓ የሚከለክለውን ተግባር በመፈጸማ ምክንያት ከእስላም የወጡ ሰዎች አሉ። ፊታቸውን ሸፍነው በሒጃብ አድርገው ይሰርቃሉ። የስርቆት ሃይማኖት ነው ልክ ሒጃብ አድርጎ ብሎ እንዳዘዘ ስርቁ ብሎ እንዳዘዝ አድርገው ተረተበት ማለት ነው። ይህ ሊሆን የቻለው የሒጃብን አደብ ባለመጠበቅ ምክንያት፣ በአንተ በኩል እስላም እንዳይደፈር አደራህን ይሆን ነበር። ዘጋቀድምቶች ወደ አላህ ከሚያቀርቡ መልካም ሥራዎች መሃል አንዱ የእስላምን ድንበር ሰብረን መጠበቅ ነው ይሆን ነበር። ድርቅ የሚመጣው ሰላም የሚጠፋው በእኔ ሰበብ ሊሆን ይችላል ብለን ራሳችንን እንድንጠረጥር እንድንመክር እንድንገመግም ይመክሩ ነበር። ከደጋግምቶች መሀል አንዱ ለረዥም ዓመታት ስጋ አምሮት ሳይበላ ቆይቶ ከዛ አምሮቱ በጣም ሲያይል ስጋ ይዞ መጣ። ልክ በሩ ጋር ሲደርስ ኃይለኛ ብሎ ነፋስ መጣ፣ መሄድ ሁሉ አልቻለም። አላ ወይ ጠባና ምን ልምተሰውፋ ምን ልምተዘሂዳ እስከ ዛሬ ነፍሴ የጠየቀች ነገር አያልኩኝ እየተከለከልኩኝ ቆይቼ እስከ ዛሬ አሸነፈች። ዛሬ ነፍሴን ታዝዤ ለነፍሴ አድሬ ይህን ስጋ በመግዛት ተቆጥተህ ከሆነ ይወጣልኩት በእኔ ምክንያት ባሮችህን አትቅጣቸው እንዳለ የሴር ክታቦች ላይ ተቀምጧል። አምር ሙባህ ደስ ይላቸው በላላን ላኪን ነፍስያን አደብ ለማስያዝ ብለው ለዙህድ ብሎ አንዳንድ ቼ የራሳቸው መንሃጅ አላቸው። እንዲህ አይነት አተኛ ትናልተኛም እንዲህ አይነት ምግብ አልበላ የሚሉ ሐራም ነው ብሎ ካለማመን፣ ላኪን ዑመር እና ዓሊ መንገድ ላይ ሥጋ ገዝተው ይዘው ሲሄዱ ማሃዛ ያ ዓሊ አሏቸው ነው ነው ሁሉ ነገር ባማረህ ቁጥር ትገዛዋለህ እንዴ? ብለዋቸው ይሄ የአውሊያውላህ ሙተቂን ሀዲ ነው። ዛሬ አይደለም እንዲህ ዐይነት ነገሮችን መተው ሐራም መሆኑ በግልጽ እየታወቀ ከየትን መምተው ብለው ብቻ ሂሳብ ተረስታ። አልመቅሱድ እዚህ የተፈለገው በእኔ በኩል እስላም እንዳይደፈር፣ ድንበሩ እንዳይነካ፣ የአላ ባሮች እንዳይቀጦልነል ይገባል። ሀከዛ ሙስልም ሴትም ሒጃብ ስታደርግ አደቡን ልጠብቅና በእኔ ምክንያት

ለአላህ ተብሎ ከሆነሳ ነፍሴ እስካልወጣች ድረስ ዝልባቤ ማይወልቅም የሚል ወኔና አቋም ይኖራል። በኢኽላሱ የተጀመረ ነገር አላህ ተባረከ ወተዓላ አውኑን ያክልበታል፣ ሚከብሎ ነገሮችን ሁሉ ያቀለለታል። በሦስተኛ ደረጃ ከሒጃብ አደብ አንዱ የሒጃብን ክብር ከሚነኩ ነገሮች በሙሉ መራቅና መጠንቀቅ ግዴታ ይሆንባታል። ምስል ምስል ቅደም እንደጠቀስነው ሒጃብ ለብሶ መንገድ ላይ ዝም ብሎ መቆም፣ ሸክላቸው ከሚያስፈራ ሰዎች ጋር መሄድ፣ ታክሲ ውስጥ የሚሆን ሰዎች ባሉበት ቦታ ላይ ጮክ ብሎ ማውራት፣ አላስፈላጊ ቀልዶችን መቀለድ፣ ከዚህ ጋር ሒጃብ ተደርጎ ሳለ ከወንድ ጋር ሲቀባበሉ መነካካት መሰል የሆኑ ኸለሎች አሉ። አልፎ ደግሞ ሌላ እምነት ተከታይ ከሆኑ ሰዎች ጋር ሙስሊሞችን ሆን ብሎ ከሚከታተሉ ሰዎች ጋር ሙዓመላ ስናደርግ ደግሞ እጅ ጥንቃቄ ያስፈልጋል። አንዲት ሴት ያደፋቸው ጥፋት የሁሉም ስለም ይደረግ ማለት ይዳ ሒጃብን ክብር ከሚነኩ ነገሮች ሒጃብ ያደረገችን ሴት ስም ከሚያጠፉ ነገሮች መጠንቀቅና መራቅ፣ ሒጃብ ያደረገች ሴት አደብ ነው። ሒጃብ አደብ እሱ ደረጃ